ሰላም ጤና ይስጥልኝ፣ ውድ ቤተሰቦቼ፣ እንዴት ናችሁ? እኔ ዳና ነኝ። እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ፣ ማለት ነው። እንዴት እዟችኋል? እንዴት እንዴት እያረጋችሁ ነው? ሙቀት እንዴት ነው? እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። አለ ሁላችሁ እንዴት ናችሁ? ሁሉ ሰላም፣ መልካም ሙቀት። የሳውዲ ሙቀትስ እየጨመረ ነው አይደለም? በጣም ሀይ ነው ማለት ነው፣ በጣም ይሞቃል። ግን ደግሞ መቀየፍ ስላለ ችግር የለውም፣ እናካክሰዋለን ማለት ነው። ዛሬ ደግሞ ዱቄት አርጌ ሳህኑ ላይ የሚበቃኝ ናህል ዱቄት ነጭ ዱቄት ነው፣ ኩት ድግግ የሚባለው ነው ማለት ነው። አርጌ መጥችላችኋለሁኝ። ምንድን ነው ምንልትሰሪልን ነው ምንዘሽልን መጣሽ ካላችሁ ደግሞ ጌማት ጌማ እና አቦካ ነው ማለት ነው። ሰሞኑ ሰዎቹ በጣም እየጾሙ ነው። መጀመሪያ ከምንም በፊት ዘይቴን እንደዚህ ትንሽ ጨመር አረግበትና እንደዚህ አዋህደዋለሁ ማለት ነው። በማንኪያ አዋህደዋለሁ ምንም ከማደርጌ በፊት ለምንድን ነው እንደዚህ የምንታረጊው ካላችሁኝ፣ ግርምሽ ግርምሽ እንዲል ማለት ነው እንደዚህ አዋህደዋለሁኝ ምንም ነገር ከማረጌ በፊት ዱቄቱንና ዘይቱን ብቻ ማለት ነው። እንደውም በጄ፣ ተላቦኩኝ በእጅ ካልሆነ ይዋሃድ አይመስለኝም። እስኪ በጅ ላዋህደው ማለት ነው። በኋላ ላይ ተመቸግር፣ እንደዚህ እርጥብ እስከሚል አያችሁት። አላጥብቀውም፣ ግን ነካ ነካ አድርጌ ልክ ድኝች ያለው እንትን እንዲሆንልን ነው በጣጥስ ምንድን ነው ድኝች። በጣጥስ ማለት ድኝች ነው። እንደዚህ ፍርፍር ይላል ማለት ነው። ከዛም በኋላ ምንድን ነው የማደርግበት በአንድ ስልክ በአንድ እጅዞ ስልክ ግማሽ ሲኒ ስኳር እንደዚህ ጨምርበታለሁ ማለት ነው። ቤኬንች ባውደርም አልቃሌ የቤኪንግ ፓውደር ግን አንድ ማንኪያ ይሆናል። ሁሉንም አረጋውለው ማለት ነው። ይሄን ቤኪንግ ፓውደር ቆንጆ ነው፣ ነጩም ላስኪቱም አለ ማለት ነው። ሁሉም ተሰራ አሳያችኋለሁ። ከዛን ግን እዚ ጋ ምን አለ ዛፈራን ብዙ ልጆች ታቆታላችሁ። ዛፈራኑን ምን ታደርጊው ነው ታላችሁ። ከረን እንዲሰጥልኝ ወይ ደግሞ ጌማቱ አስፈር እንዲሆን አረንጓዴ ነገር እንዲሆን እንደዚህ በእጅ እንደዚህ አረግና ውሃ እጨምርበታለሁ ማለት ነው። ውሃ አረግበታለሁን እዚ ጋ አንድ ብርጭቆ ቀዝቃዛ ውሃለኝ ማለት ነው። ለብ ያለ ማድረግ ትችላላችሁ እናንተ። እጄ ዱቄት ከሆነ ለብ ያለ ደግሞ እጨምርበታለሁ ማለት ነው። በጣም የሞቀ ሳይሆን ስናቦካ እንዳያቃጥል። እንደዚህ አረግዋለሁ። ትንሽ ቆይሽ ይህንን ግን ስኳር አረኩኝ። እዚህ ጋር ደግሞ ካሜራ እርሾ ማለት ነው። እርሾ አረጋለሁ፣ እርሾ ጨምራለሁ ማለት ነው። እርሾም አላበዛም እንደዚህ በሾርባ ማንኪያ ትንሽ ነው ማረገው። እርሾ ሲበዛ ማለት ነው ምንድን ነው የሚያደረገው? ቡክትልና ዘይቱን ስንጠብሰው ውስጥ ይገባብናል። ስለዚህ ውሃ ትንሽ ነው ማድረግበት። ምንድነው ካሜራውን እርሾውን በዚህ በጣም አልሞላውትም ማለት ነው። ስለዚህ አሁን ደግሞ ምንድነው ልበን አይ በምንሰራው ወተት ትርጎ ነው። ዝባዲም ካላችሁ ዝባዲ ማድረግ ትችላላችሁ። እንደዚህ ጨምሬበታለሁኝ። አሁን አቦከዋለው ማለት ነው። የምጨምረው ነገር የለኝም። ይሄኛውን ግን በዚህ ነው አቦከው። ሌላ ውሃ አላደርግም። ለምንድን ነው ብትሉኝ አረንጓዴ እንዲሆን ማለት ነው። አስፈር ሆኖ በጣም ቆንጆ ነው የሚሆነው። ስለዚህ ላብካውና ጌማቱን አሁን እጅ እንደዚህ አቦካዋለሁም፣ ግን ውሃ ሳረግ ምናምን አይመቸኝም ማለት ነው። እጄን፣ ስልኬን አስቀምጬ በደንብ መታሸት ስላለበት የትኛውም ሊጥ የትኛውም አሳምቡሳ ብትሉት ኬክ ምንድን ነው፣ አሳምቡሳ አላልኩም ይቅርታ፣ ኬክ ብትሉ ቡስቡሳ ብትሉ የትኛውም ሊጥ የተባለ እሹኝ ይላል። ስለዚህ እኔም አሁን ስልኬ ላስቀምጥና አሸት አሸት ላድርገውና ሳስቀምጠው አብኩቼ ያሳያችኋለሁኝ። የውፍረቱን መጣን አሳያችኋለሁ። ከዛም በኋላ ደግሞ ስጠብሰው እንገናኛለን ማለት ነው። በጣም ቀላሉ አሰራሩ፣ ከቡና ጋር በጣም ይጥማል። ስሩና እናሞክሩት ውዶቼ። ያው እንግዲህ የምንገናኘው አብኩቼው ጨርሼ አሳያችኋለሁ። የውፍረቱና የቅጥነቱም አሳያችኋለሁ ሰዎቼ ሊጤን እንደዚ እንደዚህ አብክቺ መጥቻለሁ ማለት ነው። እኔ እስከዛሬ ዛሬ ማሳያችሁ ክላይሎን ነው። ይህ ዝባዲ ሳይኖር በሊብኔዶ ራሱ በባውደሩ መስራት እንችላለን። እኔ ምንም ችግር የለብኝም ማለት ነው። ዝባዲ እርጎት አለ፣ ችግር የለውም። እርጎ ከሌለ ደግሞ በሊብኔዶ በባውደሩ መስራት እንችላለን ማለት ነው። እኔ የምሰራው በጣም ትንሽ ነው። እናንተ ግን እንደ ብዛቱ እንደ ሰዎች ብዛት ማድረግ ትችላላችሁ፣ አይታችሁ ማለት ነው። ስለዚህ በጣም በተገኘው መስራት እንችላለን። ስለዚህ ዛሬ ጌማት ስጠብስ ማሳያችኋለሁኝ ሳቀርብ ማሳያችኋለሁኝ። ከመጀመሪያ ጀምሬ ነው ማሳያችሁ። እናንተ ግን ሰብስክራይብ እያደረጋችሁ አይደለም እስኪ አዲስ የመጣችሁ እንኳን ደህና መጣችሁ እያልኳችሁ ተቀብያችኋለሁ። ግን ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታት ሁሌ እንደምላችሁ ማለት ነው። እስከ ዛሬ ስላይሎን ነው እየላችሁ የምመጣው። ዛሬ ግን ክዳን ያለው ነው። እኔ ሁሌ እላችኋለሁ፣ ክዳን ከሌለው ግን በላይሎን። ይሄ ግን ላይሎን ስላለ እንደዚህ ከርጌ ማለት ነው፣ ከድነዋለሁ ማለት ነው። ስልኬ ስልክ ገባ ስለሆነ ዘግቻለሁ። ስልኩን እንደዚህ አርጋችሁ ማስቀመጥ ትችላላችሁ። መክሬፍ ውስጥ ይሆን ይችላል ሲሊንደሩ። ምግብ እየሰራን ከሆነ ሞቅ ብሎ ቶሎ ክፍ እንዴል እዛ ላይ ማስቀመጥ እንችላለን። እኔ ግን ሊጥ አይቆይብኝም። አስር ደቂቃ አስራ አምስት ደቂቃ ኩፍ ይልልኛል። አሁን ሰራዋለው ማለት ነው። ኒሻ ሳይኖር ዝባዲ ሳይኖር እኔ ለፈጣየር ማለት ነው ልበን ዝባት ካገኘው ችግር የለውም። ካላልገኘው ደግሞ ከሌለ የግዴታ የለም ብዬ መስራቴን አላቆምም። በህሊ ብኔዶ በባውደሩ ሰራለሁ። የግዴታ መጥፋት የሌለበት ካሜራ ነው ቤት ውስጥ፣ ካሜራና ስኳር ለአጂና ማለት ነው። እና በተገኘው መስራት ትችላላችሁ ውዶቼ። በርቱ ስሩ። አይዟችሁ ከንበርታ። እግዚአብሔር አምላክ ሀገራችንን ሰላም እንዲያርግልን ጸልዩ። ሙስሊሞችም ደግሞ ዶአ አድርጉ ማለት ነው ላችኋለሁ። ውዶቼ በተረፈ ይህ ኩፍ ብሎ ተጠብሶ በኋላ ላይ እየጠበስኩ ማሳያችኋለሁኝ። ሳቅርብ ማሳያችኋለሁ ማለት ነው። እንደምን ተወዱት ተስፋ አረጋለሁ። ተወደዳችሁት ደግሞ እናንተ ሳብስክራይብ፣ ላይ ኮሜንት፣ ሼር አርጉልኝ በተረፈ ወዳችኋለሁ። በርቱ፣ ወድ እህቶቼ፣ ሰደዳላችሁ፣ ትህቶቼ፣ በርቱ፣ ተስፋ እንዳትቆርጡ እሺ። ተስፋ መቁረጥ የለባችሁም የሰው ልጅ በህይወት እያለ ተስፋ በፍጹም፣ ይህን አረጋለሁኝ። አዲስ አርያ፣ አዲስ ህልም እያለማችሁ መጓዝ ነው እንጂ አይዟችሁ፣ ይታለፋል። ይህም ቀን ያልፋል፣ ሙቀቱም ያልፋል። ሀገራችንም ሰላም ሆኖ እንገባለን ማለት ነው። ይህን ካልኳችሁ ለዛሬ ይበቃችኋል ማለት ነው። እየጠበስኩ አሳያችኋለሁኝ ማለት ነው። ህድ ቤተሰቦቼ እንደዚህ ሶፍቴን ዝርግት አድርጌ ሊጤንዬ ዘይቴን ጥጂ መጥቼላችኋለሁ ማለት ነው። ይህ ዛፈሩ እንትን ስላላልኩት ያቦካ ነው፣ አብረን ያቦካ ነው። የግዴታ ረመዳን ላይ ብቻ አይደለም። እንደዚህ አድርጋችሁ ማለት ነው ማንጠባጠብ ትችላላችሁ። በእጄ ነው የምሰራው። ብዙ ልጆች በማንኪያ ነው የሚሰሩት፣ እኔ ግን እንዳልኳችሁ በእጄ መስራት እችላለሁኝ። እንደዚህ እያረኩ ሞለዋለው ማለት ነው። እናንተ ሞክሩት። በማንኪያ የሚሰራ ሰው አለ። የማይችል ሰው በእጁ በማንኪያ ነው የሚሰራው ማለት ነው። ስለዚህ ውድ ቤተሰቦቼ እንደዚህ ጠብሼው መጨረሻ ላይ አሳያችኋለሁ ማለት ነው። ዘይቱ በጣም ግሎልኛን። አንሰጠደው ቆይቼ ነበር እና ለዛ ነው እንደዚህ እያንጠባጠብኩ እሞላዋለሁ ማለት ነው። ሰዓትም እየደረሰ ነው ውድ ቤተሰቦቼ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ ከወደዳችሁት ማለት ነው። ምግብ ብቻ ሳይሆን የተለያየ የፊት ማክስ እንደገና ላይ ገብቼ ባውራችሁ ደስ ይለኛል፣ ግን እኔ በጣም ቢዚ ስለመሆን አያችሁ። ጌማቱ ሲጠበስ አስፈር ነው የሚሆነው ማለት ነው እና እንደዚህ እያረኩኝ እሞላዋለሁ። እኩል እንዲሆንልኝ ደግሞ አሁን ገልበጥ አረጓለሁ። ጭርታ ነገር አመጣና ማለት ነው ስለዚህ እናንተም መስራት ትችላላችሁ። ረመዳን ወጣና ሳምቡሳ፣ ኬክ፣ ጌማት አይሰራም ማለት አይደለም ማለት ነው፣ ይሰራል እና ረመዳንም አሳይቻችሁ ነበረ። እንደዚህ እኔ የምሰራውን ነገር ሁሉንም አሳያችኋለሁ ማለት ነው። እናንተም ደግሞ ሞክሩት። እጄ ልታጠብና የናብስዬ ተመልሺ እመጣላችኋለሁ ማለት ነው። የት እንደደረሰ አሳያችኋለሁ። እናንተም ደግሞ ሞክሮት። ግማሽ የበሰለ ቢመስልም እኔ ግን እንደዚህ አሁን በጭልፋው እንደዚህ አስተካከላለሁ። እንደዚህ ሳረገው ይስተካከልልኛል። ይኸው ያምራል ማለት ነው። እና አብስዬው ሳወጣም ስለማይመችኝ አሳያችኋለሁ ማለት ነው እና በዚህ አጋጣሚ ደግሞ ክርሷን የደረቀ ቂጣ መስራት ትችላላችሁ። ቲማቲም እና ቅመማ ቅመም አርጋችሁ ማለት ነው፣ ልክ እኛ ፍርፍር ብለን እንደምንሰራው እንደዚህ አርጋችሁ መስራት ትችላላችሁ። ጌማቴ አስተካክል ላብ ስለሆነ ከበሰለ በኋላ ልንጣላችሁ ጠብቁኝ ማለት ነው። ቢጦቴንሽ የተረፈኝ አሁንም ጨርሼ የሰራዋለሁ። ድ ቤተሰቦች ጌማቴ እንደዚህ በአማረ ሁኔታ ሰዓት ሊደርስ ነው። ሁለቱ ማርን ያረኩበት፣ ይሄኛው ደግሞ በባዶ ነው። ማርና ስኳር ይሄኛው ማር ነው። ከዚህን ያረኩበት ማለት ነው። ለምንድን ነው ሁለቱን ማር ያረሽ? ብትሉ ጣፋጭ የሚወዱ ሰው አለ። ሴትዬ ደግሞ ስኳር ስላለባት ጣፋጭ ነገር አትጠቀምም ማለት ነው። እንደዚህ የአማራ ጌማት ለመስራት ገኒትውን ተከታተሉ። ሰብስክራይብ አድርጉኝ፣ ላይ ኮሜንት አድርጉልኝ ማለት ነው። ይህን ግን ማለት ነው። ይህ ግን አያምርም። የደረቀ ቂጣ የደረቀ ቂጣ በካርቶን ታሽጎ የሚመጣው እኛ ግን ፍርፍር ብለን እንደምናፈረፍረው ነው። እነሱም እንደዛ ነው የሚጠቀሙት። በቃ ለወስድላቸው ነው ማለት ነው። አዛን ሌለው አሁን ስድስት ሰዓት ከሀያ ሆኗል። አስር ደቂቃ ነው የቀረው። እኔም ለእናንተ እንደዚህ ቀርጬላችኋለሁ ማለት ነው። እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁት ደግሞ ምን ማድረግ እንደሚጠበቅባችሁ እራሳችሁ ታውቃላችሁ። ሰብስክራይብ ላይ ኮሜንት፣ ሼር አድርጉልኝ ቪዲዮን ከወደዳችሁት። ውድ ቤተሰቦቼ፣ ዛሬ እየላችሁ የመጣሁት ቪዲዮ ይሄን ይመስላል። ሞክሩት፣ በርቱ፣ ስሩ የግዴታ በጾም ጊዜ ረመዳን አይደለም። ሰዓት ካላችሁ መግርብ ላይ ወደ ማታ ሰዓት ላይ ሰርቶ ማቀራረብ ይቻላል ማለት ነው። በርቱ፣ እንበርታ፣ እኔንም ማበረታቱኝ፣ እናንተም በርቱ። እግዚአብሔር አምላክ አገራችንን ሰላም ያድርግልን፣ ሰላሟን ይመልስልን። ቸር ሰንብቱ። ዜ ላይ ሰናበታችኋለሁ። ባይ፣ ወዳችኋለሁኝ። ግን ተናግሬ ያለሁኝ ሰብስክራይብ አድርጉ። በእውነት ሰብስክራይቡ እየጨመረ አይደለም ምንድን ነው አተመቻችሁ? ምንድ ካተመቻችሁ እኮ ኮሜንት ላይ ማስቀመጥ ነው፣ ቅር ያላችሁ ነገር ካለ። ስለዚህ ቪዲዮን አይታችሁ እንዱ መውጣት አይቻልም። ሰብስክራይብ እያደረጋችሁ ሼር እያደረጋችሁልኝ ላይክ እየሰጣችሁ መውጣት ነው የሚጠበቅባችሁ ማለት ነው። ሁሌም እንደምለው እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ይመልስልን፣ ሰላም ያደርግልን ማለት ነው። ቸር ሰንብቱልኝ። ባይ ወዳችኋለማ